ምን ብዬ ወጥቻለሁ? እስቲ ቁም አንተ ብላቴና። ኢንጂሰስ ዛሬ ለዚህ ብላቴና ነው መልእክት ይዤ የመጣሁ በጌታ በኢየሱስ በቃ አንድ ሰው ስ ይጩህና ዛሬ ይበላ የማላውቀው የሚከብድ ቅባት በእኔ ላይ ይህወድ ቃል ይህወድ ቃር ይህወድ ቃወ የላ ብራሃት አላባጋ ኃይሏን አቅሟን የሚያድስ ቅባት ክብር፣ ክብር፣ ክብር ክብርአህኝ ኢየሱስ። የመጨረሻ ነው ብዬ ነበር መጣ። የመጨረሻ ነው ብዬ እዚህ ቤት ደግሞ ሰው ሲጨርስ የሚጀምር አምላክ አለ። የሚያስጀምር አምላክ አለ። የሚያስቀጥል አምላክ አለ። አንድ ሰው ብድግ ብሎ የኔ አምላክ ይለያል። ይበላ አይሰማ። የኔ አምላክ ይለያል። አይሰማ። የኔ አምላክ ይለያል። አይሰማ። እንዴት ነህ? ስንተኛ ክፍል ተማሪ ነህ? አንደኛ ክፍል ገና። ጌታን ትወደዋለህ? በጣም በጣም በጣም፣ ከእናትህም ከአባትህም በላይ ከማን ጋር ነው የመጣኸው ከእናትህ ጋር የቱ ጋር ነሽ ዋው ነይ እስቲ አባትህንስ ትወደዋለህ በጣም ትወደዋለህ ኢየሱስንም ትወደዋለህ እንኳን ደህና መጣሽ ሁሉ ሰላም ነው ዮሐንስ የሚባል ሰው ታውቂያለሽ አይኖች ይከፈቱ፣ ጆሮች ይከፈቱ። ከዚህ በኋላ ላትቆ መሮጥ ይሁንል፣ መሮጥ ይሁንል። ሳንታብ ክብርህን ክብርህን ክብርህን ክብርህን አሳየ። አሜን፣ አደለ ጸሎትክ። እግዚአብሔር እንደዚህ አለ ሰው ኖሮ ኖሮ መሞቱ እንደማይቀር እንደዚያ የኔን ክብር ሳታይ አትሞትም። አሜን። የክብር አገልግሎት ሳታገለግል አትሞትም አለኝ። ታይቶ እንደሚጠፉቱ ሳይሆን አለኝ ጌታ። እስከ ሽበት ሽምግልና በክብር ታገለግለኛለህ አለኝ። ይከፈቱ አይኖቹ። አንድ ሰው ጮሆ አሜን ይበለኛል። ኢየሱስ ጌታ ነው። አሜን። አሜን። አሜን። ባንቺ ላይ የተሰራ መሳሪያ ከዚህ ሰዓት ጀምሮ እንዳይከናወን ሰበርኩት። አሜን! እዚህ ጩሂና ተሰበረ በይ፣ ተሰበረ ኦኬ። መሲ ማን ነች? ኢየሱስ ማን ነው? ኢየሱስ ማን ነው? ሚስጥራትን የሚገልጥ የአምላኬ የእግዚአብሔር መንፈስ በኔ ላይ ነው የሚል አሜን ይበል። ደግመ አሜን በለይ፣ ደግመሽ አሜን በይ። ዶክመንትሽ ጉዳይ እግዚአብሔር ጣልቃ ገባ። ኦኬ። ሳሪስ የሚባል አካባቢ ታውቂያለሽ? እሺ፣ እንዴት ነሽ? ሳሪስ የሚባል አካባቢ ታውቂያለሽ? በጌታ በኢየሱስ ሁለታችሁም ላይ ሳሪስ አቦ የሚባል ሰፈር ላይ የተሰራውን እርግማን ሰበርኩ። የተሰራውን ድግምት ወደ በረከት ቀየርኩ። ሽባ እንድትሆኝን የተሰራብሽ አስራት የሚል ስም አየው፣ ኢየሱስ በየነ የሚባል ስም ታውቂያለሽ? በየነ የሚባል ስም። ዳኛ የሚባል ስም ታውቂያለሽ? ዳኛ። አሜን በለኛ፣ አሜን በለኛ። እዚህ ቤት መተኛት ይፈቀዳል? መተኛት ይቻላል? እየቀሰቀስኩ ነግርሻል። አሜን። ዶክመንት ውስጥ አለም የሚል ስም አንድ ሰው ጮሆ አሜን አይለኝም አሜን ደግሞ አሜን አይለኝም እኔ አምላከ እግዚአብሔርን አምነዋለሁ ዝም ብሎ አያስጮኸኝም ትርፍ ጊዜ ስላለኝ አልመጣሁም መልእክተኛ ነኝ እነግርሃለሁ ዛሬ ከነገር ጋር መገናኘት ይሁንል አሜን ፓርታ ማንታና ማንያስ ለብራሃድ አላባ ጋር ያራላቦስ አጠገብ ያለውን ሰው ንካሁና በጌታ በኢየሱስ ስም በለው ከዚህ ቀን ጀምሮ በሮች ተከፈቱ ደጆች ተከፈቱ። እግዚአብሔር በያት በነገርሽ ጣልቃ ገባ። ጮኸ አሜን ስትል ይሁንል። ቀንበር የሆነን ነገር ሁሉ በናዝሬቱ ጌታ በኢየሱስ ስም ከቴ ላይ ሰበርኩት። ይስም ሰበርኩት ይሰራ፣ ሰበርኩት ይሰራ። የደብተራን እጅ ረግሜዋለሁ። የሟርተኛውን እጅ ረግሜዋለሁ። ውጣ ውጣ! ካንሰር እሆናለሁ ይላል፣ እገላታለሁ፣ እቀዳታለሁ ይላል። አትችልም። በኔ ላይ ያለው የናዝሬቱ ኢየሱስ ነው። ውጣውን ከውስጧ ሂድ፣ ጡቷን ልቀቅ፣ ልቀቅ፣ ልቀቅ! ምን ልታደርጋት ነው? ምን ልታደርጋት እ

ወደ ሲኦል ወደ ሲኦል በል፣ ወደ ሲኦል ይሄዳለሁ፣ ይሄዳለሁ ከናዝሬቱ ጌታ በኢየሱስ ሶስት ለጩ ነው። ውጣ በኃይል የመጨረሻ በኃይል እንባሽ ታብሶ ማየት ይሆንልኝ። ስታለቅሺ ሳይሆን ስትስቂ ማየት ይሆንልን። በኢየሱስም አሜን አጸናሁለሽ። ተፈጸመ በሰላም እጂ። እንዴት ነ ጌታ? ቸር አይደል? የጌታ መንፈስ ነገርህን ቶታሊ ሲቀይረው አይቻልም። መንፈስህን ሲቀይር ፋይናንስህን ሲቀይር ፊዚካሊ ሁሉ ስትቀይር አይቻልም። ክብር ለኢየሱስ። ከትላንትናው ይልቅ የበዛና የበረታ ጩኸት ከጮክ። እግዚአብሔር በጣም ሊያሳፍርህ ሊያሳርፍህ ጊዜው ነው። እስቲ ጊዜው ነው። በል ጊዜው ነው። ድገምና በል ጊዜው ነው። እና አይምሮህን እግዚአብሔር ባርኮታል፣ አይደለ በእጆች ጥበብ እግዚአብሔር ባርኮዋል፣ ግን የሥራ የምናምን ሁኔታ የለም ተበለሻሽቷል። አይደለ እንደ ሰው ደግሞ ቅድም እንደማወራው ቲፎዞ የለም፣ ዘመድ የለም። በሆነ በሆነ መንገድ መሄድ ደግሞ አንተ ማትችልበትም፣ አታውቅበትም እንደው ካልጠሩ ወይ ካልመጡብህና እንደዚህ ጎትተው ይዘው ካልወጡ በስተቀር ዛሬ ወጣው፣ ወደ በረከታ አስገባው፣ ወደ በረከታ አስገባውት። ምንድነው? ሃርድዌር ሶፍትዌር ምናምን ባለ ምን ኮምፒውተር ኮምፒውተር ሃርድዌር ሶፍትዌር እርግጠኛነት ታገለግለዋለህ። እግዚአብሔር በቃ ከዚህ ሰዓት ጀምሮ ይከፈትልን። እሺ አንድ ሰው ይጮና ተከፈተ ይባል። አይሰማ፣ አይሰማ፣ አይሰማ፣ አይሰማ በጌታ በኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ ስራ የሞላበት በር ተከፈተ። ስራ የሞላበት ደጅ ተከፈተ። አሜን። በእግዚአብሔር ታመን፣ በእግዚአብሔር ተደገፍ። እግዚአብሔር ሐሳቡን አይቀይርም። ከዚች ማይክሮ ሰከንድ ጀምሮ የሥራ በር ተከፈተ። አሜን። እስኪ ይህን ወንድም ዝም ብለህ ተዋውቀህ ፈልገህ ማለት ነው የሥራ ያለ ብለህ ደውለህ ይሁን ጮኸ ይሁን ጸለየ ይሁን

አያቶችሽ ቤት ያለ የጨለማን መንፈስ ረገምኩት። የአምልኮን መንፈስ ረገምኩት። ከዚህ ቀን ጀምሮ ቁርጭምጭሚትሽ ይጽና፣ የእግዚአብሔር ኃይል በጌታ በኢየሱስም በኃይል ያቆመሽ ክብሩ፣ ክንዱ በላይሽ ላይ ይገለጥ በኢየሱስ ስም አሜን። ተፈጸመ፣ በሰላም ሂጂ። እንዴት ነህ አንተ ብላቴና? ልጅሽን ተወጀዋለሽ። መቼም ያውና ተወጀዋለሽ አይባለምና ከዚህ ቀን ጀምሮ ለዚህ ብላቴና ትጠናቀቂለታለሽ እድሜውን ስለምታውቂው በእድሜው እንዳታሰቢው፣ የእግዚአብሔር ፕሮግራም በላይ ላ ያለ አሜን። ቤታችሁ ደግሞ የአምልኮ ቤት ይሁን። የምን ቤት ያ አሁን የሆነ ቤት ተቀብቶላችኋል። በቤታችሁ ና ጭቅጭቅ፣ ንትርክ፣ ሰላም ማጣት ከቤት ሽውጥ። እስቲ ጌታ ሆይ በይ የቤቴን የልጆቼን የልጆቼን የኑሮዬን አደራ አደራ ለታመኑ እጆች ሰጥቻለሁ። እንዲህ ብዬ ነው የምነግርሽ፣ ከወጭትሽ ማንም አይበላ። አሜን። ምን አልኩሽ? ከወጭትሽ ማንም አይበላ። አሜን። እግዚአብሔር ጣልቃ ገባ። አሜን። አጨብጭሁ ለጌታ አሳልፌ እሰጥሻለሁ። አሜን። ተቀበልኩ በይ እስቲ ተቀበልኩ ድገሚና በይ። በጌታ በኢየሱስ ስም ቤትሽን ትዳርሽን ልጅሽን እግዚአብሔር ሆይ በረከቷን ሁሉ ዛሬ እንድትፈውሰው ጸለይኩ። በናዝሬቱ ጌታ በኢየሱስ ስም የሚያስጨንቃቸው ሁሉ ከቤት ከህይወታቸው ላይ ለዘላለም ይሰበር። መንፈስ ቅዱስ ከዚህ ቀን ጀምሮ ጌታ እግዚአብሔር ሆይ አንደበቷን አንተ ተጠቀም። ክፉን ክፉ እንዳይጠቅም በጌታ በኢየሱስ ስም ከለከልኩኝ። አሜን። አንደበትሽን ለበረከት አደረኩ። ተፈጸመ ናስቲ ተንበርከከ። ኢየሱስ ስም እና ስልጣን በላይ ላይ ባለው በነቢያት መንፈስ በተሰጠኝ በልጅነት ስልጣን ከዚች ማይክሮ ሰከንድ ጀምሮ ይህንን ብላቴና ያንተ አፍ እንዲሆን እግዚአብሔር ሆይ በጌታ በኢየሱስ ስም ላንተ መልክተኛ፣ ለህዝቡ ደግሞ በረከት እንዲሆን ቀባሁት። ደም ስለ መረጋጋት ሳውራ ነበር። ተረጋጋ እሺ፣ ደም ተረጋጋ አለማምዶሻል። ብዙ አሁን ግን ያንን ነገር ትተሽዋል። ጠበቃ አሁንም ከጌታ ጋር እንደገና ከጌታ ጋር አሜን። እንደገና ከጌታ ጋር አሜን። በእጅሽ ያጣሻቸውን ነገሮች እግዚአብሔር በእጁ ሲሰጥሽ አይቼ። አሜን አሁን እኮ ነው ያበራሁት። ጨዋ ነብይ ነኝ እኔ። አሜን። ጉባኤውን የማስባል ጉባኤ ሚዲያም ላይ የማስጨብጨብ ፕሮግራም የለኝም። ያው አንዴ እጆቻችሁን ትዘረጋላችሁ። ዝም ብላችሁ አፋችሁ ላይ እንደመጣ በልባችሁ እንደሞላት ዝም ብላችሁ ባርኳት አንዴ። አሜን፣ አሜን፣ አሜን። በኢየሱስ አሜን። ሆነብኝ። በኢየሱስ ተባረኮ አሜን። ማለት አሁን የምልሽ ጉዳይ ብቻ እኮ አይደለም የሚሄደው፣ ማለት ነገርሽን ይዞ ሁሉንም ነገርሽን ይዞ ይሄዳል እና አምላከ እግዚአብሔር ደግሞ ምርኮሽን በጠፍ እንዲመለስ በጌታ በኢየሱስ ስም፣ ምርኮሽ በጠፍ ይመለስ። አሜን። በሰው በሰይጣን እጅ ያለ ሁሉ ይለቀቀለሽ ከዚህ ቀን ጀምሮ፣ በጌታ በኢየሱስም ነገርሽን ሁሉ ለበረከት አደረኩ። ዝግደጆች ይከፈቱ፣ እንግዳ ነገር ይሆንልሽ በኢየሱስ ስም አሜን። ተፈጸመ፣ በሰላም ሂጂ።